የሆነ በረከት ዞሮ ዞሮ ዞሮ ወደ እጅሽ ይመጣል። አሜን። እግዚአብሔር ባርኬዋለሁ አለኝ። ደግሞ ልባርከው ነው አለኝ። አሜን። ኤደን የሚባል ስም ታውቃለሽ? ኤደን የባለቤቴ ስም ነው። ኤደን ደግሞ የድርጅቴም ስም ነው። እኔ ምልሽ ኤልሳ የምትባል ሴት ታውቂያለሽ? እኔ ነኝ። በረከት ዞሮ ዞሮ ዞሮ ወደ እጅ ሲመጣ አሜን። እግዚአብሔር ባርኬዋለሁ አለኝ ደሞ ልባርከው ነው። አሜን። በሚደንቅ ክብር ደግሞ ያገለግለኛል አለ። እውነት ነው። አሜን። ጠላት አንተን በብዙ መንገድ ሊያስቆምም የሞከረ ሰው ነህ። በብዙ ትግል አልፈ የመጣ ሰው ነህ። እግዚአብሔር ከኔ መኖር የተነሳ አሸናፊ እያረኩት አለ። እውነት ነው። ማንም ተፎካክሮ ወደ ማያሸንፍህ በረከት ውስጥ ልትገባ ነው። አሜን። ብዙ ሰዎች ጌታን ለቁስ ሲያመልኩ ማውቃቸው ሰዎች አሉ። ለቁስ ለምድራዊ ነገር ሲያመልኩት እውነት ነው። አንድም ነገር በህይወት ላይ ጠርተው የመጣ የለም። ፈልጎ ነው የመጣው አንተ ጋር እውነት ነው። ኑሮ፣ ቤት፣ በረከት፣ ምንም ነገር ፈልገ አንተ ህይወት ላይ የማይመጣ ነገር የለም አለኝ እግዚአብሔር። አሁን ግን ወደ ሌላ በረከት ላይ ያስገባሃል። አሜን። ያልቀና ሰው አብሮ አሜን ይበላ። አሜን። ኤደን የሚባል ስም ታውቃለህ? ኤደን የባለቤቴ ስም ነው ኤደን ደግሞ የድርጅቴም ስም ነው። ይኸውልህ እግዚአብሔር በምድሪቷ ላይ እንደዚህ ሲያሰፋ አየሁ። አሜን በቃ አሰፋሁ ካለኝ እግዚአብሔር ወደ ግራም ወደ ቀኝም። አብርሃምን እንደዚህ አለው እግዚአብሔር በቆምክበት ስፍራ አለ ዓይኖችን ወደ እኔ አንስተ ተመልከት ካለው በኋላ ወደ ቀኝም ወደ ግራም ወደፊትም አለው ወደኋላ አላለውም። ክብር ለኢየሱስ። ወዴት ወደፊትም ምን በላለው ሂድ ብቻ አይደለም ተመላለስ አለው። እጆቻችሁን ከፍ አድርጓ ልባርካችሁ በጌታ በኢየሱስም። ወደኋላ የሚጎትታችሁ እጅ ይነሳ ወደፊት የሚስባችሁና የሚገፋችሁ የእግዚአብሔር እጅ በነገራችሁ ላይ ይገለጥ፣ በስራችሁ ላይ ይገለጥ፣ በአገልግሎታችሁ ላይ ይገለጥ፣ በፋይናንሳችሁ ላይ ይገለጥ፣ በትዳራችሁ ላይ ይገለጥ። አልፎ መሄድ ይሁንላቸው። በአንድ አይወሰንም አለኝ እግዚአብሔር። በብዙ ብራንች፣ በብዙ ብራንድ እግዚአብሔር እገልጥሃለሁ። አሜን። እግዚአብሔር እንደዚህ ላይ ከታላላቆች ጋር አስቀምጣ። አሜን። ሩጫን ሊገቱ የሚፈልጉ ሰዎች አሉ። በጣም ብዙ ብዙ ጊዜ ታግለው ካል ብዙ ጊዜ ከዛ በድል በድል በድል መጽሐፍ ሲናገር እግዚአብሔር ከእኛ ጋር ከሆነ ማን ሲቃወሟችሁ። ማሸነፍ ብቻ አይደለም እግዚአብሔር ከእናንተ ጋር ከሆነ ተቃዋሚው ራሱ አይኖር። እውነት ነው። አሜን። እግዚአብሔር እንዲ ያለ ከዚህ በኋላ የሚቃወም አይኖርም። አሜን። እያከበርኩ አከብረሃለሁ። አሜን። እየገለጥኩ ገልጠሃለሁ። አሜን። ከዚህ በኋላ ባንተ ህይወት ላይ እንዲህ የሚል አዋጅ ይወጣል። ይሄድ ይለፍ ይፈቀድለት። የሆነ የሚፈቀድልህ ነገር አለ። የሚፈቀድልህ ከበላይ አካል ይገባዋል ተብሎ የሚሰጥህ ነገር አለ። እግዚአብሔር በምስጋናና በምስክርነት ያገናኘን። እጥፍ ክብር፣ እጥፍ ቅባት በላይክ ላይ የሆነ በኢየሱስ ስም አሜን። ተፈጸመ። አጨብጭቡ፣ ለጌታ ክብር። ነይ እስኪ አንቺ። ጌታ ቢረዳ ድርጅትህ ስን ሰራተኛ ያስፈልገዋል? ከዚህ በፊት ወደ 14 ምናምን ሰራተኛ ነበር ታሽ ካሁን ካንዳንድ ቻሌንጆች እና ትንሽ ሰልፎች በዝተው ነበረ። በእነሱ ትንሽ ቀነሰ አድርገ ሁን 8 ምናምን ሰራተኛ ይኖረኛል። 8 ምናምን በቅርብ ቀን ከ20 በላይ ይኖርሃል። አሜን። ጂጂጋ የሚባል ሀገር ታውቂያለሽ? አንድ ሰው ቀኙን ያንሳና በሮች ተከፈቱ ይባል፣ ደጆች ተከፈቱ ምን ያህል ጊዜ ሆነሽ ከመጣሁ? አሁን አሁን ነው የመጣሁት። ተደውሎልኝ የሆነ ሆቴል ማናጀር ሰውዬ ነበር እና እኔ የምልሽ ኤልሳ የምትባል ሴት ታውቂያለሽ? ካልተናገረኝ ዛሬ ስራ አልጀምርም እያልኩ ነበር። ፊቷ ላይ አፉን የከፈታ አውሬን ያየሁት ሊበላት ሊውጣት የተዘጋጀ ይርብሻል፣ እንጂ ይህንን የምትሆን ስራ አትገቢም። አሜን አሜን ብያሉ። ጠል ከሰማይ እንደሚዘንብ እንደዛ ምድርን እንደሚያረሰርሳት ምድር ደግሞ በረከቷን እንደምትሰጥ በክርስቶስ ኢየሱስ ስምና ስልጣን እንደ ሰማይ ጠል የሚያረሰርስ በረከት ከዚህ ቀን ጀምሮ ያገኘ እየተባረክ ለበረከት ሆን። አንተ በምትይዘው ነገር ሁሉ የሚቀኑ የሚናድዱ ሰዎች አሉ፣ በቅርብ ርቀት ላይ ማለት ነው። እግዚአብሔር ለነሱ የስንፍና ንግግር አሳልፎ ያልሰጠህም። እያሰፋው አሰፋሃለው፣ እያበዛው አበዛሃለው፣ እየባረኩ ባርከሃለው። በጌታ በኢየሱስም ለበረከት ሆን። በጌታ በኢየሱስም ለበረከት ሆን። በጌታ በኢየሱስም ባረኮች ስልክ ተለዋወጡ። ኢየሱስ ማን ነው? ማለት እግዚአብሔር ሲናገር ለሚሰማ ሰው በእውነት እግዚአብሔር ታማኝ ነው። ባንታመንበት እንኳን እግዚአብሔር ታማኝ ነው። ጾም ያሳድረን።